ሚስት ትደነግጣለች። ባልዮ ናይታ ያን ሁላ ዘመን እስር ቤት እየሄደች የተከታተለች ለብዙ ዘመናት ስጠይቀው የነበረው ባል ድንገት ቤት መጥቶ ደነገጠች፣ እና በደስታ ቤት ውስጥ ፏፏ ትላለች። ለሱ ዝግጅት ያደረገች ነው ነው እና ከልጁ ጋር ከህፃኑ ልጅ ጋር ይጫወታል። ይህ አባት አልጋ ላይ ተቀምጦ ጓዳ ልጄ አባትህ ነኝ ይለዋል። አባትህ ነኝ፣ አባትህ ነኝ ደጋገመ ይንቃል ከዛ ልጁ ምንድነው የሚለው? አንተ የኔ አባት አይደለም። የኔ አባት ማለት ማታ ማታ እዛች አልጋ ጋር ከእናቴ ጋር የሚተኛው ሰውዬ ነው። የኔ አባት አንተ አይደለም። እንደውም አባቴን አሳያለሁ ብሎ ጓዳ ገባ ልጁ። በዚህ ሰዓት ላይ ባልየው እኔ ያለው በእኔ ላይ የማገጠች ነው በሚል ምክንያት እንዴት አድርጎ ሚስትየን ማጥፋት መግደል እንዳለበት እያሰበ ነበር። እሷ እዛ እሱ መጣልኝ ብላ ቡና ታፈላለች። እሱ ሊገላት ኩሽና ገብቶ ከሽንኩርት መክተፊያ ቢላውን ከኋላ ደብቆ እሷ ጋር ይሄዳል እና ትናገራለች፣ እሷ እየሰማት ነው። እንዴት አድርጎ ግን እንደሚገል እያሰበ ነው ፊቷ ላይ። እሷ ቆማ እያለ ድንገት ህፃኑ ልጅ ይመጣል። በዚህ ሰዓት ላይ ተፋጦ ባሉበት ህፃኑ ይመጣና ትልቅ አልቤም በእጁ ይዞ ነበር እና ይህንን ይዞ እኔ አባቴን አሳያለሁና ብሎ ሰውየውን ያስከትለዋል። እናም ተቀመጡ ፍራሽ ላይ ተቀምጦ የኔ አባት ላሳይ ብሎ ህፃኑ እየጓጓ ፎቶውን አገላብጦ ያሳየዋል ይህን ሰው እና ይሄ ሰውዬ ፎቶውን ሲመለከት ድሮ ከመታሰሩ በፊት የተነሳው ፎቶ ነበር የራሱ ልጁ ከእስር ቤት ስለወጣ አያቀውም አላወቀውም ፊቱ ተቀይሮበታል ፂምና ያለው ፊቱ እንደ በፊቱ አልነበረም እና ስለተቀየረበት ልጁ ተወዛግቦ ነበር። ይህን የተናገረው በዚች ቃል ምክንያት ግን፣ ይሄ ባልየው ትዕግስት ባይኖረው አስቡት፣ አስቡት እንግዲህ ሰው የሚቸኩል አይነት ነገር ቢሆን ኖሮ ምን ነበር ሚስቱ ላይ የሚፈጽም የነበረው? ምን ያደርጋት ነበር? አንዳንዴ አይደለም ብዙ ጊዜ ትዕግስት ሊኖረን ይገባል። ስንታገስ ሚስጥሩ ይወጣል ነው